ስፖርታዊ ጉዳዮችን ደግሞ ከመለሰ ግዛቸው እንከታተላለን። መሌ ሰዓቱ ያንተ ነው። አመሰግናለሁ ቤተለ። ዘጠነኛው የመላ አማራ ስፖርታዊ ጨዋታዎች በደሴ ከተማ አስተናጋጅነት መካሄዱን ቀጥለዋል። ትናንትና የተጀመረው የፓራሊምፒክ ውድድር ዛሬ በርካታ የማጣሪያና የፍጻሜ ውድድሮችም ተካሂደውበታል። በአእምሮ እድገት ውስንነት ሴቶች የተካሄደው ውድድር በደቡብ ወሎ ተወዳዳሪዎች የበላይነት ተጠናቋል። በርቀቱ ከዞኑ የተገኙ ተወዳዳሪዎች አንደኛና ሁለተኛ ወጥተዋል። ሶስተኛ ደረጃን የማዕከላዊ ጎንደር ዞን አግኝቷል። በወንዶች በተደረገው ውድድር የሰሜን ሸዋ ተወዳዳሪዎች አንደኛና ሶስተኛ፣ የደቡብ ወሎ ተወዳዳሪ ደግሞ ሁለተኛ ደረጃን ይዘው ጨርሰዋል። በጭላንጭል 400 ሜትር ወንዶች መስፍን አዱኛ ከሰሜን ሸዋ አንደኛ፣ ኃባይ ሳለው ከደቡብ ጎንደር ሁለተኛና ዘላለም አዳነ ከጎንደር ከተማ ሶስተኛ ደረጃን በመያዝ አጠናቀዋል። በተመሳሳይ በሴቶች በተካሄደው ውድድር ትግስት ደሳላይ ከሰሜን ሸዋ ሀያት መሐመድ ከደወሎ እና ጠጀ ክንዱ ከደብረታቦር ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ጨርሰዋል። በመቶ ሜትር የእጅ ጉዳት ወንዶች የደቡብ ጎንደር፣ ሰሜን ሸዋና ደቡብ ወሎ ተወዳዳሪዎች የወርቅ ብርና ነሐስ ሜዳሊያ ሲወስዱ በሴቶች የደወሎ ኮምቦልቻና ደብረ ብርሃን ተወዳዳሪዎች ከአንደኛ እስከ ሶስተኛ በመያዝ አጠናቀዋል። በዲፍሊንግ ቢክ የ1500 ሜትር የሴቶች የፍጻሜ ውድድር ሁሉን አየው አበበና ንጹህ ወርቅነህ ከምዕራብ ጎጃም አንደኛና ሁለተኛ፣ የተመን ጌታነህ ደግሞ ከደቡብ ጎንደር ሶስተኛ ደረጃን በመያዝ ውድድራቸውን ጨርሰዋል። በአጠቃላይ እስከ ዛሬ በተደረጉ ውድድሮች ሰሜን ሸዋ ና ደቡብ ወሎ እኩል አምስት የወርቅ ሜዳሊያ አግኝተዋል። የክብደት ማንሳት ውድድርም ዛሬ ተጀምሯል። በ55 ኪሎ ግራም የወንዶች ውድድር አራት ዞኖች ተሳትፈውበታል። ደሴ ከተማ የወርቅ ደቡብ ወሎ ደግሞ የብር ሜዳሊያ አሳግተዋል። በ54ኛው የኢትዮጵያ አትሌት ሻምፒዮና በሜዳ ተግባራት አዳዲስ ክብረ ወሰኖች ተመዝግቧል። በአትሌቶቹ መካከል የተሻለ ፉክክር መኖርና የሜዳ ላይ ተግባራት የስልጠና ሂደት መሻሻሉ ክብረ ወሰኖች እንዲሰበሩ ማድረጉን ፌዴሬሽኑ አሳውቋል። ዳናይት ሲሳይ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና አዲስ አበባ ላይ በኢትዮጵያ ስፖርት አካዳሚ ተካሂዶ የኢትዮጵያ ንግድ ባንክ አትሌቲክስ ክለብ በ279 ነጥብ ቀዳሚ ሆኖ ማጠናቀቁ ይታወሳል። የዘንድሮ የአትሌቲክስ ሻምፒዮና በሜዳ ተግባራት ላይ ደግሞ ከዚህ በፊት ከነበሩት በተሻለ ክብረ ወሰኖች የተመዘገቡበት እንደነበር የኢትዮጵያ አትሌቲክስ ፌዴሬሽን የውድድር ከፍተኛ ባለሙያ ብስራት ለጥ ይበሉ ካሚኮ ስፖርት ክፍል ጋር በነበራቸው ቆይታ ገልጸዋል። ሪከርዶች በአብዛኞቹ የሜዳ ተግባራት ላይ በተለያዩ ኢቨንቶች ሪከርዶች ተሰብረዋል። የሚያሳየው በሜዳ ተግባራት ላይ የተሻሉ አትሌቶች የተሻለ የውርወራ ርቀቶችን የሚያስመዘግቡበት ሁኔታ መኖሩን የሚያሳይ የተረዳንበት አጋጣሚ ነው። ስለዚህ ሜዳ ተግባር ላይ አትሌቶችም አሰልጣኞችም ትኩረት ሰጥተው እንደሚሰሩ የሚያሳይ ነው። እንደ ኢትዮጵያ አትሌቲክስ ፌዴሬሽንም የሜዳ ተግባራት ነው፣ ያጭር ርቀት ላይ ትኩረት ሰጥቶ የሚንቀሳቀስበት ሁኔታ ነው ያለው። ስለዚህ እንደዚህ የክብረ ወሰኖች መሻሻል የርቀቶች መሻሻልና ሪከርዶች መመዝገባቸው በአጠቃላይ ከፌዴሬሽኑ ባለሙያዎች እስከ አትሌቶች ድረስ ትኩረት ተሰጥቶ እየተሰራበት ያለው ሁኔታ መኖሩን የሚያመላክት ነው። በሜዳ ተግባራት ላይ ከዚህ በፊት በተከናወኑ ውድድሮች ላይ ክብረ ወሰኖች ተመዝግበው አይታወቁም ነበር። ዘንድሮ ግን አሰልጣኞችና አትሌቶች የተሻለ ስራን በመስራታቸው ክብረ ወሰኖች እንዲመዘገቡ አድርገዋል። ይህ ደግሞ በሜዳ ተግባራት ላይ ትኩረት ተሰጥቶ ከተሰራ በዓለም አቀፍ ውድድር መድረኮች ላይ ለመሳተፍ ፍንጭ አየንበት ውድድር ነውም ብለዋል ባለሙያው። ከዚህ በፊት ብዙም የሜዳ ተግባራት ሪከርዶች የተመዘገቡበት አይደለም። ዘንድሮ እንዳጋጣሚ ከስድስት ሪከርዶች በላይ የተመዘገቡበት ነው። ስለዚህ ከባለፈው የስልጠናና የውድድር ሁኔታዎች ወደኋላ ቃኝት ስናደርግ ዘንድሮ ተሽሎ መታየቱ ከባለፈው አሰራራችን የተሻለ የተሰራ መሆኑና የተሰራ ውጤት ያለበት ወይም ውጤቶች የሚመዘገቡበትና የበለጠ ከተሰራበትም ሚኒማዎች የሚሟሉበትና ወደ አህጉራዊና ዓለም አቀፍ ውድድሮች በዚህ በሜዳ ተግባር እና የአጭር ርቀት የሚሰሩ ስራዎች ወደ እዛ አካባቢ ላይ የመሳተፍ እድሉ እንዳለን አማላካይ ስለሆነ የበለጠ ጠንክረን የምንሰራበት ሁኔታ ነው የሚኖረው። ወደፊትም በሀምሳ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና ላይ የተሳታፊ አትሌቶች ቁጥር ማደግና በሜዳ ተግባራት ላይ የነበረው የፉክክር መንፈስ ክብረ ወሰኖች እንዲመዘገቡበትም አድርጓል። የዘንድሮ የሀምሳ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና ከአንድ ሺህ ሶስት መቶ ሰባ ዘጠኝ በላይ አትሌቶች እየተሳተፉበት ነው። ከባለፉ አመታት ውስጥ ዘንድሮ በጣም የተሻለ እና ከፍተኛ የሚባለው የአትሌት ቁጥር የጨመረበት እና ተፎካካሪዎችም በበለጠ ሁኔታ የታዩበት የውድድር መድረክ ነበረ። ከቁጥርም ከጥራትም ከተፎካካሪነት አንጻርም ዘንድሮ በፐርሰንቴጅ የተሻለ አፈጻጸም የነበረው በመሆኑ ከፍተኛ ፉክክር ከፍተኛ ተወዳዳሪነት መንፈስ አትሌቶች ያሳዩበት ና ጠንካራ ውድድር ነበር ማለት ይቻላል በርዝመት ዝላይ ባሎሎ ውርወራ በከፍታ ዝላይ አዳዲስ ክብረ ወሰኖች በሁለቱም ፆታዎች ሲመዘገቡ በሴቶች ዲስከስ ውርወራም በዘንድሮ ውድድር ላይ አዲስ ክብረ ወሰን የተመዘገበበት ነው በኢትዮጵያ ፕሪምየር ሊግ 29ኛ ሳምንት ፋሲል ከነማ በመሪው ኢትዮጵያ መድን ተሸንፏል የ29ኛ ሳምንት የሶስተኛ ቀን የመጀመሪያ ጨዋታ ዛሬ ረፋድ ተካሂዷል። ፋሲል ከነማ በመድን ሁለት ለባዶ ተሸንፏል። አለንካይ ዋ ከረፍት በፊት እና በኋላ ያስቆጠራቸው ሁለት ግቦች ለመድን ሶስት ነጥብ አጎናጽፈዋል። የገብረ መድን ኃይሌ ቡድንም የዛሬ ረፋ ድሉ ለዋንጫ የሚያደርገው ግስጋሴ ያጠናከረበት ሆኗል። ነጥቡም 57 አድርሷል። በወትሮ ጥንካሬው ላይ የማይገኘው የውበቱ አባተ ፋሲል ከነማ 35 ነጥብ በመያዝ ከሊጎ አጋማሽ በታች ተቀምጧል። ትናንት በተደረጉ ጨዋታዎች ሲዳማ ቡና ኢትዮ ኤሌክትሪክን ሁለት ለአንድ ሲያሸንፍ ሐዋሳ ከተማም በአርባ ምንጭ ላይ የአንድ ለባዶ ድልን ተቀዳጅቷል። ዛሬ ከሰዓት በኋላ የ29ኛ ሳምንት ሁለት ጨዋታዎች ይቀጥላሉ። ዘጠኝ ሰዓት ላይ ድሬዳዋ መቀሌ ሰባንደርታን ይገጥማል። ምሽት 12 ሰዓት ላይ ደግሞ ከሀዲያ ውሳና ና ከወልዋሎ አዴግራት ዩኒቨርሲቲ የሚጫወቱ ይሆናል። ነገ ባህርዳር ከነማ ከኢትዮጵያ ቡና የተወሰደበትን ሁለተኛ ደረጃ ለማስመለስ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ ከወዲሁ ትኩረት ስቧል።